ቪስኮ ሪል ስቴት ቢኖሩበት ተስማሚ ቢያከራዩት የገቢ ቢሸጡት የሚያተርፉበትን የብዙዎች ምርጫ በመስቀል ፍላወር ዲፕሎማት ስታንዳርድ በሆነው አፓርትመንት ግንባታቸው ከ90 ፐርሰንት በላይ የተጠናቀቁ ከስድስት ወር እስከ 9 ወር የሚረከቧቸው ቤቶችን የተናጠል ካርታ የተዘጋጀላቸው በ30 ፐርሰንት ቅድመ ክፍያ ብቻ እንዲሁም ከ50 ፐርሰንት በላይ ለምትከፍሉ ደንበኞቻችን ልዩ ቅናሽ አዘጋጅተናል። በተጨማሪም ደንበል ጋዜቦ አደባባይ ፊት ለፊት በሚገኙ ሳይታችን የንግድ ሱቆችንና የመኖሪያ አፓርትመንት ቤቶችን ለሽያጭ አቅርበናል። የመኖሪ የአፓርትመንት ቤቶችን በ5 ሚሊዮን ብር አጠቃላይ ክፍያ የንግድ ሱቆችን ደግሞ ከ21 ሚሊዮን ብር አጠቃላይ ክፍያ ጀምሮ ለገበያ ወጣን ሲሆን በደስታ ነው። የእነዚህን 15 ፐርሰንት ቅድመ ክፍያ ብቻ በመክፈል የራሱ ማድረግ ይችላሉ። ህንፃውም የሚያካትታቸው ቲራስ አዳራሽ፣ 247 የሊፍት አገልግሎቶችን እና የኤሌክትሪክ መኪና ቻርጅ ማድረጊያ የተገጠመለት ሲሆን በደስታ ነው። ለበለጠ መረጃ በስልኩ ይደውሉልን። ወሊን ለመጀመሪያ ጊዜ በአፍሪካዊ የተሠራና በአፍሪካ ድንቃ ድንቅ መዝገብ ስሙ የሰፈረ ትልቁ የማኅበራዊ ሚዲያ ፕላትፎርም ወሊን እንደ ቲክቶክ በአንድ ጊዜ ዘጠኝ ገስትና እስከ አንድ ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ፣ መጻጻፊያና እየመሳሰሉት የማኅበራዊ ሚዲያ ይዘቶችን ያካትታ ሌላው ከሌሎች ማኅበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም ስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ወይም በሰው ሠራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊል ላይ የተሠራ ነው። ለተጨማሪ መረጃ ስክሪኑ ላይ በሚታዩት አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ ወሊል ይህ አዋዜ ሰበር ነው። ሰኞ ሲነጋ በጠዋቱ ከ700 ቀናት በላይ በሐማስ እጅ የነበሩ 20 እስራኤላውያን ታጋቾች ተለቀው በቀይ መስቀል አማካኝነት ሄሊኮፕተሮች አዘጋጅቶ ወደሚጠብቃቸው የእስራኤል ጦር ይተላለፋሉ። እንደዚሁም ላይሟላ ቢችሉ እንኳ በእገታ ላይ ሳሉ ከሞቱ 28 እስራኤላውያን ታጋቾች አጽሞች የበዛው በዕለቱ አብሮ ተላልፎ ይሰጣል። የእስራኤል መንግሥት የታጋቾቹን ጉዳይ ተከታትለው እንዲያስፈጽሙ ኃላፊነት ሰጣቸው፣ ጋል ሂርስች የተባሉ ባለሥልጣን ባለፈው አርብ ታጋቾቹ ዘመዶች ባስተላልፉት መልእክት ውዶቻችሁን ውዶቻችንን፣ ታጋቾቻችን የመልቀቅ ሂደቱ ሰኞ ጠዋት ይጀመራል ብለው ነበረ። ሂርስች በመልእክታቸው በሕይወት ያሉት ታጋቾችን እንረከባለን። የወደቁ ታጋቾቻችንን አጽምም ተረክበን ማንነታቸው ይለይ ዘንድ ለፎረንሲክ የሕክምና ተቋም አማካኝነት በሕይወት ያሉት ታጋቾችን እንረከባለን የወደቁ ታጋቾችን አጽምም ተረክበን ማንነታቸው ይለይ ዘንድ በፎረንሲክ የሕክምና ተቋም አማካኝነት በክብር ይሰጣል ብለዋል። ኦሳማ ሐምዳን የተሰኙ ከፍተኛ የአማስ ባለሥልጣንም ለኤፍፒ በሰጡት መግለጫ በተፈረመው ስምምነት መሠረት የእስረኞች ፍቺ ሰኞ ጠዋት ይጀመራል። ይህም በተመለከተ አዲስ የተለወጠ ሁኔታ የለም ብለዋል። አንዳንድ የእስራኤል ምንጮች ግን ያልተረጋገጡ ሁኔታዎች አሉ ይላሉ። ትናንት ቅዳሜ ቻናል 12 ቴሌቪዥን ሲዘግብ ከፍተኛ የእስራኤል ባለሥልጣን የታጋቾቹ ፍቺ ቀደም ብሎ እሁድ ምሽት ሊጀመር ይችላል ብለዋል። ታጋቾችን ከሐማስ ተረክበው ወደ እስራኤል በሚያስተላልፈው ዓለም አቀፉ ቀይ መስቀል ኮሚቴ ጋር ውይይት ተጀምሯል ተብለዋል። ይሁንና በሐማስ የሎጂስቲክስ ዝግጅት ላይ ባለው አሻሚ ሁኔታ ምክንያት ትክክለኛው የታጋቾቹ መፈቻ ሰዓት ሊታወቅ የሚችለው ሐማስ ሊፈታቸው ጥቂት ሰዓታት ብቻ ሲቀረው ነው ብለዋል። ሐማስ በበኩሉ ከሙታኑ ታጋቾች አጽሞች ውስጥ የተወሰኑትን በስምምነቱ 72 ሰዓታት ውስጥ ፈልጎ ለማግኘት እንደሚያስቸግረው ገልጿል። የርስ ክለት ታጋቾች ቤተሰቦች ባስተላልፉት መልእክት እስራኤል የተረክበቻቸውን አጽሞች ማንነት ከታወቀች በኋላ ሐማስ ሊያገኛቸው ያልቻላቸውን አጽሞች ፍለጋ ባለብዙ ሀገራት ግብረ ኃይል ጋዛ ውስጥ ፍለጋ ይሰማራል ብለዋል። የአሜሪካው ልዩ ልዑክ ስቲቭ ዊትኮፍ ትናንት ምሽት ከታጋቾቹ ዘመዶች ጋር ቴል አቪቭ ውስጥ በተገናኙበት ጊዜም ይህንኑ ስጋት አረጋግጠዋል። የሁሉንም ሙታን አጽም የወደቁባቸውን ስፍራዎች ማግኘት በጣም አስቸጋሪ ነው ብለዋል። የሙታኑ ቤተሰቦች በዊትኮፍ ግምገማ ክፉኛ ስጋት ስለገባቸው እስራኤል የሚቻላት ሁሉ እንድታደርግ ተማጽነዋል። ከሰባት እስከ ዘጠኝ የሚደርሱ አጽሞች ወይም አስከሬኖች ከቶም ላይገኙ ይችላል ተብለዋል። ከእስራኤል ታጋቾች መለቀቅ በኋላ እስራኤል በወገኗ ወደ 2 ሺህ የሚሆኑ ፍልስጤማውያን እስረኞችን ትፈታለች። 250ዎቹ ከግድያ ጋር በተያያዘም ተፈርዶባቸው ዕድሜ ይፍታ የታሰሩ ነበሩ። ከትራምፕ ባለ 20 ነጥብ የሰላም ዕቅድ ውስጥ የእስራኤልን ጦር በከፊል ከጋዛ ያስወጣው ታጋቾችና እስረኞችን የሚያስፈታው የመጀመሪያው ክፍል ነው። የሐማስን ትጥቅ መፍታትና የጋዛ ድረ ጦርነትን መጻኢ ዕድል ጉዳይ በተደራዳሪዎች አማካኝነት ገና እልባት የሚሰጠው ነው። ከዚህ ጋር በተያያዘ የፍልስጤን ባለሥልጣን ምክትል ኃላፊም ሁሴን አልሼክ ለሳዑዲ አረቢያው የዜና ጣቢያ ትናንት እንደተናገሩት ከጋዛ ጦርነት ፍጻሜ በኋላም የሰርጧን የወደፊት ጣላይ ለመምከር በዛሬ ዕለት ከቀድሞው የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር ጋር ዮርዳኖስ ውስጥ እንደሚወያዩ ታውቋል። በዋይት ሃውስ እቅድ መሠረት በጋዛ የሽግግር ወቅት ብሌር የመሪነቱን ቦታ ይረከባሉ። እቅዱ የሰላም ቦርድ የተባለ ዓለም አቀፍ አካል ሲኖረው ዋናው መሪ ራሳቸው ፕሬዚደንት ጆ ባይደን የሆኑና በሥራቸው በባለሙያዎች የሚዋቀረውን የፍልስጤም የሽግግር መንግሥት የሚቆጣጠሩና የሚመሩ ለጋዛ መልሶ ግንባታ ዓለም አቀፍ የገንዘብ መሰባሰብ የሚያራምዱ መሪ ይሆናሉ ብሌር። እንደ ዘገባዎች ከሆነ ሐማስ ከፍልስጤማውያን ውጪም ማንኛውንም ሌላ አካል አይወድም፤ በተለይም በጆርጅ ቡሽ ትንሹ የመጋቢት 2003 የኢራቅ ዘመቻ ወቅት አብረው የዘመቱትን ቶኒ ብሌርን። ስለዚህም ራሱም አባል የሚሆንበትን የፍልስጤማውያንን ብሔራዊ የድርድር መድረክ ጠርቶ ውሳኔ እንዲደረስ ይፈልጋል ሐማስ ስለዚህም እሱም አባል የሚሆንበትን የፍልስጤማውያን ብሔራዊ የድርድር መድረክ ተጠርቶ ውሳኔ እንዲደረስ ይፈልጋል። እስራኤል ይህን አትፈልግም፣ አትፈቅድም። የፍልስጤን ባለሥልጣን በትራምፕ የድረ ጦርነት ራእይ ውስጥ መቆናጠጫ ለማግኘት እየጣረ ቢቆይም እቅዱ ምንም አይነት ሥልጣን ከመረከቡ በፊት በራሱ ውስጥ ፖለቲካዊ ለውጥ እንዲያደርግ ግዴታ ጥሎበታል። ይህ በእንዲህ እንዳለ ፕሬዚደንት ዶናልድ ትራምፕ በእስራኤል ፓርላማ ወይም ክንሴት ንግግር የሚያደርጉበትንና ከታጋቾች ጋር የሚገናኙበትን የእስራኤል ውሎ ገብ ጉብኝት አጠናቀው ወደ ግብፅ በመመለስ ነገ ሰኞም ከሀያ የዓለም መሪዎች ጋር በሰላም ስምምነቱ ላይ የሚደረገውን የፊርማ ስነ ስርዓት ይታደማሉ። ቀጥለውም የመካከለኛውን ምስራቅን ሰላም በተመለከተ ሀያ አገሮች ባሉበት ውይይት ይከፈታል። ስፍራው ሻርም አልሼክ የሚባለው የግብፅ የመዝናኛ ከተማ ነው። ፕሬዚደንት ዶናልድ ትራምፕና የግብፁ አቻቸው አብደልፈታ አልሲሲም በመካከለኛው ምስራቅ ሰላም ላይ የሚነጋገረውን ይህን መድረክ ይመሩታል። የግብፁ ፕሬዚደንት ቢሮ እንደዘገበው የመሪዎቹ ስብሰባ የጋዛ ጦርነትን ለማክተም በመካከለኛው ምስራቅ ውስጥ ሰላምና መረጋጋትን ለማጠናከርና በክልሉ ደህንነትና መረጋጋት ላይ አዲስ ምዕራፍ ለመክፈት እየታቀደ ነው። በጉባኤው ላይ የፈረንሳዩን ፕሬዚደንት ኢማኑኤል ማክሮንና የእንግሊዙን ጠቅላይ ሚኒስትር ኬር ስታርመርን ጨምሮ የሀያ አገራት መሪዎች የሚታደሙበት እንደሚሆን ታውቋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝም ይገኛሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና እንደዚሁም የሐማስ ዋና ተደራዳሪ ካሊል እንደማይገኙ ታውቋል። አለም አሁን ሐማስ በታሰበው እቅድ መሰረት በህይወት ያሉ እስራኤላውያኖችንና የሞቱትን እስራኤላውያኖች ማስረከብ ይጠበቅበታል። እና አሁን ስምንቱ አልተገኙም ማለት ምን ማለት ነው? ወ ለድርድሩ እንቅፋት የመሆን ሂደት አይገጥመውም ወይ? አይገጥመውም ምክንያቱም በካይሮ ድርድር ላይ ይሄም ይሄ ተገልጾ እስራኤል መረዳት የወሰደችበት ነው። የአጽሞቹ አጽሞቹ የሆነ ፍሪጅ ውስጥ የተቀመጡ አይደለም። በምን መልኩ የቆዩ እንደሆኑ ገና የምናውቀው ነው። ግን አሁን ብዙዎቹ የተቀበሩ አሉ። ስለዚህ አሁን የነሱ የተቀበሩበትን ቦታ በዚህ በአጭር ጊዜ ፈልጎ ለማግኘት እንደማይችል ነው ሀማስ የገለጸው። ምናልባትም ጨርሶ ላያገኘውም ይችላል። ይሄ መረዳት አለ። ስለዚህ እንደሰማው የሚኖረው ቀጣዩ አማራጭ በአጠቃላይ በነዚህ ይሆናል ተብለው በሚታስቡ ቦታዎች ላይ አለም አቀፍ አለም አቀፍ አገራትን የተለያዩ አገራትን ያካተተ የአሰሳ ይደረጋል ነው ያሉት። በዚህ በታጋቾች ጉዳይ የእስራኤል ተወካይ ይህንን ያሉት ይሄ ከመሸፈጥ ወይም እግር ወደኋላ ከመጎተት የመጣ ሳይሆን፣ ያው በጦርነት ውስጥ በቆዩበት ጊዜ ሙታን አሉ። ያው የተወሰኑ ተቀብረው ወይም ማፈር ለብሰው ነው የሚገኙት። ያው ዞሮ ዞሮ ነገ ይወጣሉ በሚል ነው። ምክንያቱም እስራኤል የዜጎቿን አጽም ጠይቃለች። ስለዚህ አሁን ባለው ሁኔታ ይሄ ቁጥራቸው ከሰባት እስከ ዘጠኝ ሊሆኑ የሚችሉት ላይገኝ ይችላል ነው ማለት ፍለጋ ማድረግ አለብኝ ብሏል ሐማስ። ከዛ በኋላ ግን እሱ ብቻ እንዲያደርገው ከመጠበቅ አጠቃላይ ራሷ እስራኤልን ጨምሮ ሌሎች የዓለም ሀገራት ተሳታፊ በሆኑበት መንገድ እነዛን አጥሞች ፈልጎ ለማግኘት ጥረት እንደሚደረግ ነው የተገለጸው። አለም የፕሬዚዳንት ዶናልድ ትራምፕ ወደ እስራኤልና ግብፅ የሚመጡበት ዋናው አላማና ግቡ ምንድን ነው? ድሉን አስመልክቶ ሰለብሬት ለማድረግ ነው ከሆነ ደግሞ እንግዲህ ድሉ ሙሉ በሙሉ ተጠናቆ የሚያልቀው እስራኤልም ዜጎቿን እና አስከሬኖቿን መረከብ ስትችል እና ሐማስ ራሱን ሲያከትም ነው። ይሄ ደግሞ ባልሆነበት ሁኔታ ግብፅና እስራኤልን የሚጎበኙበት ጉዳይ ምንድን ነው? ቪስኮ ሪል ስቴት ቢኖሩበት ተስማሚ ቢያከራዩት የገቢ ቢሸጡት የሚያተርፉበትን የብዙዎች ምርጫ በመስቀል ፍላወር ዲፕሎማት ስታንዳርድ በሆነው አፓርትመንት ግንባታቸው ከ90 ፐርሰንት በላይ የተጠናቀቁ ከ6 ወር እስከ 9 ወር የሚረከቧቸው ቤቶችን የተናጠል ካፍታ የተዘጋጀላቸው በ30 ፐርሰንት ቅድመ ክፍያ ብቻ እንዲሁም ከ50 ፐርሰንት በላይ ለምትከፍሉ ደንበኞቻችን ልዩ ቅናሽ አዘጋጅተናል። በተጨማሪም ደንበል ጋዜቦ አደባባይ ፊት ለፊት በሚገኙ ሳይታችን የንግድ ሱቆችንና የመኖሪያ አፓርትመንት ቤቶችን ለሽያጭ አቅርበናል። የመኖሪያ አፓርትመንት ቤቶችን አምስት ሚሊዮን ብር አጠቃላይ ክፍያ የንግድ ሱቆችን ደግሞ ከ2.1 ሚሊዮን ብር አጠቃላይ ክፍያ ጀምሮ ለገበያ ያወጣን ሲሆን በደስታ ነው። የእነዚህን 15 ፐርሰንት ቅድመ ክፍያ ብቻ በመክፈል የራሱ ማድረግ ይችላሉ። ህንፃውም የሚያካትታቸው ቴራስ አዳራሽ፣ 247 የሊፍት አገልግሎቶችን እና የኤሌክትሪክ መኪና ቻርጅ ማድረጊያ የተገጠመለት ሲሆን በደስታ ነው። ለበለጠ መረጃ በስልኩ ይደውሉልን። ግብፅን አሁን እስራኤል የሚጎበኝበት ያው ትልቁ ነገር ለእስራኤላውያን በህዝብ ደረጃ ካየው ትልቁ ነገር የታጋቾቹ መፈታት ነው፣ ነጻ መውጣት ነው። ስለዚህ ከግማሽ በላይ እስራኤላውያን ወይም መላ እስራኤላውያን ልትል ትችላለ። ምናልባት የጦርነቱ ዓላማ በዚህ ይጠናቋል እነሱ እንደ መንግሥት ያለው አቋም አለ። ነገር ግን አሁን የታጋቾቹ መፈታት ትልቅ ቀዳሚ ነገር ነው፣ እና ይህን ከማሳካት አኳያ ፕሬዚደንት ዶናልድ ትራምፕ ይሄን ማድረግ ችለዋል ማለት ነው። ይሄ ለምሳሌ ያክል ሐማስ የነበረው አቋም ታጋቾቹ ሊፈቱ የሚችሉት እሱ ሲፈታቸው ብቻ እንደሆነ እና ይሄም ሊሆን የሚችለው ጦርነቱ ሲቆም ብቻ እንደሆነ ነበር ሲገልጽ የነበረው። ጦርነቱ መቆም ማለት ሐማስ ደጋግሞ ሲያስቀምጥ የነበረው የእስራኤል ወታደሮች በሙሉ ተጠራርገው ከጋዛ መውጣት አለባቸው እና አገሩን እሱ መረከብ አለበት፣ ከዛ በኋላ ብቻ ነው ታጋቾቹን ታገኛላችሁ የሚል አቋሙ እስከዚህ ድረስ የነበረ። አሁን ግን የእስራኤል ጦር ስቲል የጋዛን 58 በመቶ ግዛት ይዞ በሚገኝበት ሁኔታ ውስጥ ሆኖ ነው ታጋቾቹን ሙሉ ሙሉ ይለቀቃቸው ማለት ነው። ስለዚህ ይሄን ከማድረግ አኳያ ፕሬዚደንት ዶናልድ ትራምፕ ለህዝቡ ባለውለታ ናቸው። ስለዚህ ይሄንን ደስታ ከህዝቡ ጋር ለመካፈል ሰኞ ይገባሉ። በእስራኤል ፓርላማ ንግግር ያደርጋሉ። ከታጋቾች ጋር ከተገናኙ በኋላ ቀጥታ በረው ይወጣሉ ወደ ግብፅ። ግብፅ ሄደው ከሰዓት በኋላ ይሄንን ሀያ አገሮች የሚሳትፉበትን በሀያ አገሮች በሚገኝበት ይሄ እስካሁን አሁን ይሄን ታጋቾችን በዚህ በኩል ያስለቀቀው በዚህ በኩል ደግሞ የፍልስጤም እስረኞችን የሚያስለቅቀውን የመጀመሪያ ክፍል የተባለውን ስምምነት ፊርማ ኦፊሻሊ በጋራ የሚደረገው እዛ ላይ ነው እና እስራኤል በተወካዮቿ ሐማስን በተወካዮቿ ይገኛሉ። እዚህ የፊርማ ሥነ ሥርዓት ላይ መታደም ነው የመጀመሪያው። ከዛ በኋላ ግን እነዚህ የተባሉት ሀገሮች በመካከለኛው ምስራቅ ሰላም ላይ ነው የሚነጋገሩት ቅድም ዜናው ላይ በተገለጸው ማለት ነው። ስለዚህ ዞሮ ዞሮ ሁለተኛው ክፍል ወይም ዋናው ክፍል ማለት ይቻላል። ሐማስ ትጥቅ ፈቶ ራሱን የሚበትንበትን ክፍል በተመለከተ ያው ሁለተኛው ምዕራፍ ላይ ነው ያለው። ለምሳሌ ዛሬ እንደምናነባው ሐማስ ሰባት ሺ በአጠቃላይ ሰባት ሺ ተዋጊዎቹን ጠርቷል። የጠራበት ምክንያት አሁን የእስራኤል ወታደሮች ወደኋላ ከመውጣታቸው ጋር እየተፈጠረ ያለውን የስልጣን ቫኪዩም ክፍተት ለመሙላት ለመሙላት ነው ሐማስ እየጠረ ያለው እና ሌላ ቡድን አለ የሚፋለመው ምናልባትም የእርስ በርስ ጦርነት ሁሉ ሊገጥሙ ይችላል የሚል ፍራቻ አለው። ስለዚህ አሁን ሐማስ ጋዛን የመቆጣጠር እና ወይም ደግሞ ጋዛ ላይ ጋዛ ላይ የበላይነቱን ለማስፈን በማቀድ ሰባት ሺህ ተዋጊዎቹን ጠርቷል እና የካሊል ዋናው ተደራዳሪ ዱሃ ውስጥ ከእስራኤል የሚሳኤል ጥቃት ተረፉት በሰጡት መግለጫ ያሉት ምንድን ነው? ከአሜሪካና ካደራደሩን ሌሎች አጋር አገሮች አንድ የተረጋገጠልን ዋስትና አለ። ይሄውም ምንድን ነው? ከዚህ በኋላ ጦርነት አይነሳም የሚል ነው የሚሉት። ትጥቃችሁን ትፈታላችሁ ለሚለው ጥያቄ ከዚህ በኋላ የሚመጣ ጦርነት አይኖርም፣ ለዚህ ቃል ተገብቶልናል የሚል ንግግር አላችሁ። ስለዚህ ሁለተኛው ክፍል በጣም አስቸጋሪውና ሁኔታዎችን ልናይ ይገባል እንዴት እንደሚሄድበት። አሁን ግን አጠቃላይ ሴሌብሬሽኑ ያነጣጠረው በታጋቾቹ መፈታትና በዚህ በኩል ደግሞ በፍልስጤሚያን መፈታት ላይ ነው። አለም አሁን ወደ ሰባት ሺህ ሰራዊት የተጠራ አለ። አሁን ይሄ ሰራዊት በሐማስ እዝ ስር ነው ያለው ብለን እናምናለን እና በሐማስ እዝ ስር ካለ ሐማስ መቼ ነው ትጥቁን የሚፈታው? መቼስ ነው ከተለያዩ ሀገራት የተውጣጡ ከአረብ ሀገራት የተውጣጡት ሰራዊቶች የሚገቡት? ይህ ባልሆነበት ሁኔታ አስተማማኝ የሆነ ሰላም መፍጠር ይቻላል ወይ? ያው የቀደሙን ጥያቄ ነው የደገምከው። የሐማስ ትጥቅ መፍታት አለመፍታት ጉዳይ የጋዛ የጋዛ የሽግግር መንግስት ከባለሙያዎች የተመረጠ የሽግግር መንግስት ይኖራል። ያንን የሽግግር መንግስት የሚቆጣጠርና የጋዛን መልሶ ግንባታን ከበላይ ሆኖ የሚያቀላጥፍ ፈንድ ገንዘብ የሚያሰባስብ ዓለም አቀፍ ቦርድ ኦፍ ፒስ አለ። እሱ በፕሬዚደንት ዶናልድ ትራምፕ የበላይነት ስር ሆኖ ዛ በዋነኛነት ቶኒ ብሌር ዋና መሪ ሆነው ይሰየማሉ። ያንን ተከትሎ ደግሞ አሁን እንደምናነበው ሁለት መቶ የአሜሪካ ወታደሮች ወደ ጋዛ ይገባሉ። አሁን የእስራኤሎች እየለቀቁ እየወጡ ነው ያሉት እነዚህ ዓለም አቀፍ ኃይሉ ይሄ አረጋጊ ኃይል የተባለው ከአረብ አገሮችና ከአውሮፓ የሚውጣጡ ወታደሮች ቦታ ይገባሉ ማለት ነው። መጀመሪያ የኃይል መቋቋም አለበት። እነዚህ ሁሉ ያሉት በሁለተኛው ምዕራፍ ውስጥ ነው። ስለዚህ አሁን ሐማስ በአቋም ደረጃ እስካሁን የተቀበለው በፍልስጤን ባለሙያዎች የሚመሰረተውን የሽግግር መንግስት ነው። ከዛ ውጭ ግን በቶኒ ብሌርን በግል ጨምሮና በአጠቃላይ ቦርድ ኦፍ ፒስ የሚለውን አልተቀበለውም። እንደገና የዓለም አቀፍ አረጋጊ የሚባለውንም እንደዚሁ አልተቀበለም። እነዚህ እስራኤልን ኦኩፓየር አንድ በኃይል የያዘንን ኃይል ስናስወጣ ሌላ ደግሞ ኃይል ፍልስጤም መሬታችን እንዲ አንፈልግም የሚል አቋም አለው። እነዚህ ሁሉ ለሁለተኛው ምዕራፍ የተተዉ ናቸው እና እዚህ ውስጥ ነው የሚታየው። የተለያዩ ዘገባዎች አሉ። ለምሳሌ ደረሰን አንዳንዶች አንዳንድ ዘገባዎች የሚሉት ሐማስ የረጅምና የአጭር ርቀት ምንድን ነው የሚባለው መሳሪያዎቹን ላይክ እንደ ሮኬት ሮኬት የመሳሰሉትን ሊፈታና እሱንም ለፍልስጤም መንግስት የሽግግር መንግስት ነው ማስረክበው፣ ብለዋል። እሱን ሊፈታ እንደሚችል ተገልጿል። ነገር ግን እነዚህ የነፍስ ወከፍ መሳሪያዎችን በተመለከተ ፈንጆዎች እነዚህ የመሳሰሉትን አልፈታም ብለዋል የሚል ነው፣ አይፈታም የሚል ነው። ስለዚህ ምንድን ነው በዚህ ስምምነት ውስጥ ሐማስ በእቅዱ ውስጥ ምንም አይነት ሚና የለውም በመጻኢ የፍልስጤም ጉዳይ ላይ ምንም አይነት ወሳኝነት የለውም ሐማስ ግን መሳሪያዬን ከእጃ አልፈታም ብሎ ሲል ምን ማለት ነው ስለዚህ እንዴት ሊቀጥል ነው አሁን እየሰማን ያለነው ነው ሰባት ሺህ አድርጎ ጋዛን የመቆጣጠር ነገር ነው የሚለው ስለዚህ እነዚህ ነገሮች ላይ ገብቶ ለመነጋገር ጊዜው አይደለም ነገር ግን ይሄ ሁሉ ነገር ከሰኞ በኋላ ይጠራል ሰኞ ዕለት ታጋቾች ወደ ሀገራቸው ይገባሉ ፍልስጤማውያን እስረኞች ወደ በቀጥታ ወደ ጋዛና ምዕራብ ዮርዳኖስ የሚለቀቁ አሉ ከነዚህ ግዛቶች ውጭ ወደ ሌላ አገር የሚለቀቁ አሉ በአሰራራቸው ይሁንና ሁለተኛው ምዕራፍ እንዴት ነው የሚቀጥለው ምን መልክ ይኖረዋል ጠብቆ ማየት ነው የሚቻለው እንዲህ በእዛ ላይ ያለው ነገር ግልጽ አይደለም። ግን ካሊል የሚባሉት የሐማስ ተወካይ የሚሉት ነገር ትጥቅ ትፈታላቸው በማለት ጋዜጠኞች ለሚያቀርቡላቸው ከዚህ በኋላ የሚቀጥል ጦርነት እንደማይኖር በትራምፕ ባደራደሩ አሸማጊዎች በሙሉ ቃል ተገብቶልናል የሚሉ እንዲሁም ደግሞ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያው በከባድም ሆነ በቀላል መንገድ ሐማስ ትጥቅ ፈቶ መበተኑና ጋዛ አጋችም ታግመድ ነው ጋዛ ምን ይባለው ታጣቂ አንጃም ሆነ ትጥቅ ብሎ ነገር እንደማይኖራት ዲሚሊተራይዝድ እንደምትሆን የማይቀር ነው ብለዋል። ስለዚህ አሁን ምንድን ነው በዚህ በግብፁ ስብሰባ ላይ የመጀመሪያው ክፍል ብለው ባደረጉት ስብሰባ ላይ የደረሱበትና የተስማሙበት ሁለተኛውን ክፍል ዋናውን ድርድር እንዴት ሊፈቱ ነው የሚለውን ነገር ቀጥለን የምናየው ነው ማለት። አለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሆነልን። መልካም ወሌን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃ ድንቅ መዝገብ ስሙ የሰፈረ ትልቁ የማህበራዊ ሚዲያ ወሊን እንደ ቲክቶክ በአንድ ጊዜ ዘጠኝ ጠኝ ገስትና እስከ አንድ ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋዋያ መጻጻፊያና እየመሳሰሉት የማኅበራዊ ሚዲያ ይዘቶችን ያካትታል። ሌላው ከሌሎች የማኅበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም እስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን፣ ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ